ለ 1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ዛሬ በኢድ ቀን እንግዲህ በሐዋሳ ተገኝተናል በሐዋሳ የ2017 የውድድር ዓመት የሴቶች ፕሪምየር ሊግ እየተካሄደ ነው የሚገኘው በዚህም ደግሞ ለተለያዩ ክለቦች የሚጫወቱ ተጫዋቾች እዚህ አብረውን ቆይታ ያደርጋሉ የበዓል አከባበራቸውን እንዲሁም ደግሞ ከፍተኛ ጥንካሬ የሚጠይቀውን እግር ኳስን ከጾሙ ጋር እንዴት አስማምተው እንደቆዩ ያጫወቱናል እንዲሁም ስለ ማህበራዊ መስተጋብራቸውም እንጫዋወታለን አብራችሁን ቆዩ ከዙሌካ ጀምራለው ዙሌካ እንግዲህ የእልደታ ክፍለ ከተማ የመሀል ስፍራ ተጫዋች ነች። የጾም ወቅቱ ምን ይመስል ነበረ? የጾም ወቅቱ አሪፍ ነው እንደ ሁል ጊዜው እንደ ማንኛውም ነገር ሁልጊዜ የምናደርገው ነገር ጾመን ስራችን ነው መስራት አለብን። ይከብዳል ግን ያው እያስማማን ከስራችን ጋር እንዲሄድ እያደረግን ነገሮችን ያው ኮቾቹም ይረዱናል። እረፍት የሚሰጠውን ይሰጡናል። ለምሳሌ በጣም ወሳኝ ጨዋታ ኖሮብሽ ግን በጣም ደክሞሽ ወይም ደግሞ በጣም ሁለቱን ማስማማት የቸገረሽ ጊዜ ያለ ምታስተውሹ? አዎ፣ በጣም ነው የሚደክመው አንደኛ፣ አዋሳ ነው ሙቀት አለ። ላብ ነው የምታወጭው፣ ፈሳሽ ከውስጥሽ ያልቃል። ስለዚህ ድካም ይኖራል ግን እንዲም ሁም ሆኖ በጣም ሪከቨር አለ። ከጌም ጌም ከመድረቱ በፊት ሪከቨሩን በደንብ ነው የምጠቀመው። አዎ በደንብ ምንም ሳልበላ ጾም ያለው በውሃ ብቻ ጾም ያለው ምንሽ በቃ አይቻልም። ግን አንዳንዴ ድካም ሲኖር ምንም ላትበይ ቀሳቱ ነግቶ ምናምን ትሬኒንግ ሁሉ ትወጪያለሽ። እና ያኛው ምንም እንደውም በጣም ትጠነክረ ያለሽ እኔ አንዳንዴ ጾም እራሱ እንኳን ኖረላለሁ ማለት የሆነ በቃ ኃይል ይኖርሻል። ሁሌ እንደምናደርገው ነው የማደርገው ትሬኒንጌን በአግባቢ ይሰራለሁ። ከዛ ሪከበሪ መደረግ ያለበትን ቦታ ሪከበር አደርጋለሁ። ከዛ ውጭ ጾሙ ይሄን ታህል ዘንድሮም እንደውም አይከብድም፣ አሪፍ ነው። ዘጠኝ ሰዓት ተኩል አስር ሰዓት ተነስተን አሹራችን እንይዛለን። ከዛ ሱቢ እስኪደርስ ድረስ ቁራን ታነቢያለሽ፣ ዱዓ ታደርጊያለሽ። ሱቢ እንዳያመጠሽ ከተኛሽ የዘጠኝ ሰዓት ያለፍሻት ሰዓት እንቅልፍ ትጥልሻለች እና ሱቢ እስኪ ደርስ ረስ ቁራሽን ትቀር ያለሽ ዱዓ ታደርግ ያለሽ ምናምን። ከዛ ሱቢ ከደረሰ ሱቢን ሰግደሽ ከዛ ትንሽ ዱዓ አድርገሽ መልሰስ ተኛለሽ። ትሬኒንግ ሰዓት ልጆቹ ምክንያቱም እኛ ቁርስ ስለማንወጣ ትሬኒንግ እስክኔት ድረስ እነሱ ቁርስ በልተው እስኪመጡ ድረስ እኔ ተኛለሁ። እስካሁን ማደርገው ማለት ነው። ብቼም ስለሆንኩኝ መቻል ቤት ቁርስ እስኪሄዱ እኔ ተኛለሁ። ከዛ ስትመጣ ጓደኛ ትቀሳቀሰኛለች ከዛ ትሬኒንግ ቦታ ይሄዳለሁ። ስመለስ ዙሁር ሰግዳለሁ። እስከ ሀሱር ያለችዋን ሰዓት ተተኛለሁ። ከዛ አሱር ሰዓት ስደርስ ሶላቴን ሰግድና የቁርአን ሰዓት አለኝ፣ ምቀራበት ሰዓት አለ። ያን እቀራለሁ። በቃ ማፈጥርበት ሰዓት ይደርሳል። ከዛ ተራዊ ሄዳለሁ። በቃ እንደዚህ ነው የማሳልፈው። ጧት አስር ተኩል እንነሳለን፣ አስር ሰዓትም እንነሳለን። ከዛ ሱር እንበላለን። ሱር ከበላን በኋላ እንሰግዳለን። በዛው ትሬኒንግ 12 ሰዓት ካለ በዛው ትሬኒንግ እንወጣለን። 12 ሰዓት ትሬኒንግ ካለ ከሌለ ደግሞ ከዛን ያው ሰግዴ ስነሳ ያው ዱአታ አድርጊያለሽ ወይ ብለሽ ከዛ በኋላ እንተኛለን። ተኝተን ቁርስ የሚወጡበት ሰዓት አለ። እነሱ ከቁርስ ሲመጡ ይቀሰቅሱናል፣ የትሬኒንግ ሰዓት ይነግሩናል። ከዛን ተነስተን ትሬኒንግ እንወጣለን። ከቡድን አጋሮች ጋር እንዴት ነበር እያሳለፍሹ የነበረው? መደጋገፉ፣ መተሳሰቡ ምን ይመስል ነበር በዚህ በጾም ወቅት? ለእምነታቸው በጣም ጠንካሮች ናቸው። ለምሳሌ እኔ በቅርበት ሌላ አብራኝ ግብ ጠባቂ ናት፣ ትሰራለች። ብዙ መውደቅ መነሳቶች አሉ። በዛ መካከል ሰውነትሽ ውሃ ይፈልጋል። ያን ነገር ግን እኛ በማዘን እንኳን ያን ነገር ማቅረብ ስንፈልግ እሷ አላማው ትልቅ መሆኑን ስለምታቅ በጥንካሬ ነው የምታሳልፈው። ነው ለሳሬ አንድ ጥያቄ ያለኝ በተለይ የመጀመሪያ የጾም ወቅት አካባቢ ላይ የሆነ ጌም ገብተሽ ነበር ና የዛ ጌም ላይ ትንሽ የአቅም ማነስ ታይቶብሻል ና እንዲሁም ጾምሽን እንድትመገቢ ተደርገሻል ና እና እሱን እንዴት አለፍሹ? ያው ያኔ የመጀመሪያ ስሙን ትንሽ ይከብዳል። ስላለመር ነው መጀመሪያ ስሙን እንደው የገባበት ቀን ነው ጌም የነበረን እኛ፣ አጋጣሚ ሆኖ እና ሰዓቱም ደግሞ በጣም ካስታወሽ አሁን ነው መዝነብ የጀመረው ሀዋሳ ና ያኔ በጣም ፀሐይ ነበረ። ያ ትንሽ ትንፋሽ እንተኔ ማለት የውሃ ድርቀት ምናምን አጋጥሞኝ ነበረ ነበር። ያኔ እግር ኳስ እንዴት ነው የጀመርሹ? በአብዛኛው ሴቶች ስፖርታዊ እንቅስቃሴ ውስጥ ወይም ስፖርታዊ ውድድር ውስጥ እንግባ ሲባል ከቤተሰብ ጀምሮ ተቃውሞ ይነሳልና አንቺስ ጋር የነበረው ነገር ምን ይመስል ነበረ? በእኛ ሃይማኖት ይበልጥ ደግሞ ማይፈቀድበት ተገላልጠሽ የማትታይበት፣ ቁንጣ ለብሰሽ የማይፈቀድበት አይነት ነው እና ቤተሰብ የማይፈልግበት እንትን ውስጥ ነበረና ግን አንዳንዴ የሆነ ውጤት አማስቶኝ ብዙ ተጫዋች ሲፈራ ሲታይ ምናምን ወላጅም ራሱ ይፈቅዳል ሲያይ፣ ካላየ አይፈቅድም። ግን በዛ ሁኔታ ውስጥ ሆኖ በትምህርት ቤት እጩዎች ያለ ከትምህርት ቤት የዞን የቀበሌ ምናምን ተብሎ የአዲስ አበባ ምርጥ ምናምን እያልሽ ነው የምትሄጁና በትምህርት ቤት ነው የጀመርኩት። ቻሌንጁ በጣም ከባድ ነው። አብሶ በእኛ ሃይማኖት በጣም ከባድ ነው። ያው በቃ አልፈኗል። አሁን ላይ ሁን ላይ ደግሞ ሰክሰስ ስትሆኚ ቤተሰብም ያው አንደኛ የገቢ ምንጭ ሆኗል። የምታገኝበት ምትኖሪበት፣ ምትጠቀሚበት አይነት ሲሆን ያው ይፈቅዳል ምንም ባይሆን ይፈቅዳል። እኔ የኔ በጣም ከባድ ነው እንዳለች ዙሌካ በሙስሊሞች በጣም ከባድ ነው፣ ብዙም አይረዱሽም ስቲል ቤተሰቦቼ ድረስ ድንበር ሁሉ ያልፉ ነበረ። ማለት ቤተሰቦቼ ቢፈቅዱ ሕብረተሰቡ ያስገድድሻል። በቃ እንትን እንዳት እኔ ከባድ ነበረ። ግን በዛ መሃል ሆኖ ደግሞ እኔ ቤተሰብ ስቲል ሁሉ ቤተሰብ ሁሉ አስወጥቶኝ ከቤት ሁሉ አባሮኝ ያቃል ለምን እንደዚህ ሆነ? ለምን በአንቺ ምክንያት ተሰደብም ምናምን። የሆነ የጀመርኩት በዚያው በትምህርት ቤት ነው። ግን እንደዚያም ሆኖ ወንዶች ጋ ሴቶች ጋ ሁሉም ጋርነምን ስንጫወጥ፣ ከዛ አንዴ የሆነ ውድድር ኑሮ እዛ ሄጄ ተሸልሜ ስመጣ ከዛ በኋላ ነው መንገዱ የተከፈተልኝ። አመለካከታቸውን እንዲቀይሩ ያደረጋቸውን አጋጣሚ ንገሪኝ እስኪ። የሆነ ውድድር ነበረ፣ ሰሜናቸው ፈርፉነት ሰላም ሂዳ የምንወዳደርበት። ና ሂጂ ምናምን ተብዬ ነው የሄድኩት፣ ፍቃድ ሲፈቀድልኝ ማለት ነው። ካልሄድኩ ብዬ ምናምን ነገር በጣም ጨቅጭቄያቸው ሄድኩኝ። እና አጋጣሚ ደግሞ ሌላ ሀገር ደግሞ አጎቴ የሚጫወታል ኳስ ይጫወታል ወንዶችን ወክሎ ሁነት ሰላም ላይ ይመጣል። ጀማል ዳውድ ይባላል። ና እሱ በወንዶች ደቡብ ሰሜና ቸፈርኒ ሲወዳደር እሱ ደግሞ ዱርቤት የሚባል ሀገር አለ ከዛ ነበረ ወክሎ የመጣው ነው ሌላ ሀገርና ሌላ ሀገር እና ጎል ሳገባ ምናምን ያያይ ነበረ እና በጣም እንዴ እህት ምናምን እያሉት ሁሉ በጣም ደስ ብሎት ሜዳ ውስጥ ሁሉ ከሌ እንደዚህ ቁጭ ቁመን እንደዚህ አሸንፈን እየጨፈረን ራሱ ከመሃል ሊጎትቶ ምናምን ያወጠኝ ነበረ። ከዛ በኋላ በጣም ደስተኛ ሆኖ ሂዶ ቤተሰብን አስፈቀደልኝ። ከዛ ዋንጫ ነበር የተሸለምኩት ኮ ጎላ ግብኘ ያን ዋንጫ ሶስት ፈቀዱልኝ። አያቴም፣ እናቴም ቤተሰቦችም ሁሉ ፈቀዱልኝ። ከዛ በኋላ መንገዱ ተከፈተ። በጣም ደስ ይላል። በውጤት መታጀቡ ደግሞ እንዲ አምኖበት አድርገዋቸዋል ማለት ነው። ዋንጫው፣ ዋንጫው፣ ዋንጫው አሳመናቸው። አዎ ግን እንደዛም ሆኖ ግን በጣም በኔ እኔ አሁንም ድረስ በጣም ነው ማለት ያን ጊዜ፣ አሁን ላይ ትልቅ ሆነሽ ብዙ ነገር አስበሽ በምታስብበት ደረጃ ትልቅ ሆነሽ ስታስብ ያን ጊዜ በጣም ከባድ ጊዜ ነው ማለት እነሱ በኔ ምን ያህል እንደተሰደቡ ምን ያህል እንደ እንደተገፉ ምናምን ሁሉ ነው አሁን ማስበው። ግን እዚህ ደረጃ ሆነሽ ስታይ እንኳን አለፍኩት ያለሽና እና አልሀምዱሊላህ ያላ ፍቃድ ሆኖ ነው እዚህ ደረጃ ደረስ። ስለዚህ አሁን እንደካሳቸው ይሰማሻል? አዎ በጣም ከዚህም በላይ እስከሳጃሉ የሆነች ሰፈር ላይ ሙስሊም ጓደኛ ያለች እና አሁን እሷ ኳስ አቁማለች። የቤተሰብ ጫና ነበርና በእሷ ነው እንትን ያልኩት እሷ በግዴታ ከቤት እያስወጣችኝ ምን እያለች በእሷ እንትን ነበር የጀመርኩት። ያው እሷ ስትጫወት ምናምን በጣም ደስ ትለኛለች። ጫማዋን ምናምን ወደ ሜዳ ሄዳለሁ፣ እሷ ደግሞ ብጃማውን ለእኔ ትሰጣለች። ተደብቃ ነው የምትወጣው ከቤት ውስጥ። በጣም ምርጥ ተጫዋች ነበረች ከዛ በኋላ ወንድሟ ምናምን ጫና ሲያደርግ አቆመች ና ወደ ኋላ ቀረች ና ያው የእሷ አስተዋጽኦ በጣም አለ ብዬ ነው ማስቡ። ያው ሰፈር ልጆች ሲጮቱ ዝም ብዬ አንዳንዴ እወጣ ነበር ምናምን። ከዛ በኋላ ሞር ግን ትምህርት ቤት፣ ክፍለ ከተማ፣ ከዛ በከተማ ደረጃ ምናምን እያልኩ ነው አሁን ላይ በከተማ ደረጃ የደረስኩት። ያው እዚህ ቦታ ላይ ትደርስ እንዲሁ ዝም ብዬ አልደረስኩኝም። እህቶቼ እንዳሉት በጣም ቻሌንጅ የነበረው እስፔሻሊ፣ ደግሞ እናቴ በጣም አትፈልግም ነበር ትንሽ በዚህ ነገር ላይ አባት ያግዙኛል ብዬ ያስባሉ። ትንሽ ስፖርትን ይወድ ስለነበር እግር ኳስን ይወድ ስለነበር እሱ በትንሹም ቢሆን ያው እናት ስትቃወም ቤት ውስጥ አባት ሙሉ ለሙሉ ደስተኛ አይሆንም፣ ፍላጎት ቢኖረው ሙሉ ለሙሉ ደስተኛ አይሆንም። ግን ያው በሆነ መልኩ ሰፖርት ያደረገኝ ነበር። ከዛ ግን ስቴፕ ባይ ስቴፕ ነገሮች ያለሽበት ነገር እየተስተካከለ ምናምን ሲመጣ ቤተሰብም ይቀበላል። በጣም ከባድ ጊዜያቶች ነበሩ። ፈቃደኛ አልነበሩ ሲጀምር ያው ኳስን ሲጀምር በመጀመሪያ ሰፈር ውስጥ ነው። ወንድሞቼ ኳስ ይጫወታሉ እና እነሱ እኔ ልብስ ያጅልኝ ምናም ይሉኛል። ክረምት ላይ ክረምት ያው ጭቃም ስለሆነ እና ለእነሱ ልብስ በመያዝ ምናምን ከዛ እ ሰው ተጉርቶ ሲወጣ ምናም እ በረኛ ግቢ ምናም እ እንትን በይ ምናም ይሉኛል እና ዝም ብዬ ከእነሱ ጋር ሄጄ ሙሎ ደግሞ በራችን ፊት ለፊት ነበረ ሜዳ ነገር ነበረ ያኔ እንትን ማለት ነው እንደ ፉሳል አይነት ከዛን በሱ ምክንያት እንደዛ እያልኩ እየተጫወ እና ሱክ ስላክ ሰፈር ምናም ሰዎች እየሮኩ ነው የሚሄደው፣ ሁሌ ማለት ነው። እና ብዙ ልጆች ለምን ኳስ እንትናት ምናም ይሉኛል። ከዛን አንዷ አንድ ልጅ አለች፣ የእኛ ስፈር ልጅ። እሷ ወደ ፕሮጀክት ይዛኝ ሄደች፣ እና ፕሮጀክት ይዛኝ ሄደች አስመዘገበችኝ። በዛው ብዙም አልቆየውም ነበር ከፕሮጀክትም ማለት ነው። እና ትንሽ ቤተሰብ ጋር ደግሞ በጣም ጫና ነበር፣ ፋዘር እንትን አይልም ፈቃደኛ አይደለም። ጠፍቼ ነው ወደ አካዳሚ ስሄድ፣ ጠፍቼ ነው የሄድኩት ሳልናገር ማለት ነው እሱ ለእናቴ ብቻ ነገረት። በቃ ያለውን ነገር አስረድቻት ነው የርኩት እሱም ሳያውቅ ማለት ነው እና እሷም ደሞ እታቁን አውርተው ትንሽ እንትን ተብሎ ተባብሎ ነበሩ እና ከዛ በኋላ ነው ነገራቶች እንትን እያሉ ሊ ሲሄዱ ትንሽ እሱም እንትን እያለ መጣ። እና ያው እንደ እስልምናም ትንሽ ከባድ ነው። አባቴ መረብ ኳስ ተጫዋች ነበረ እና እግር ኳስም የሚጫወት ነበረ እና እሱን እየተከተልኩ እየልኩኝ ነው ወደ ኳስ ውስጥ የገባሁት መጀመሪያ ግን አደገኛ ሯጭ ነበርኩኝ ውድድር ተካሄደና ና አይ ቲንክ ሺ አምስት ነው ምናምን ይባላል አይደለ እንደዛ ና ብዙ ዙር ነው እና አላልቅ አለ ለአባቴ እና እንዞራለን እንዞራለን አላልቅ ሲል እንደምንም አለቀ ና ሁለተኛ ወጣኝ ከዚህ በኋላ አለ ከዚህ በኋላ ሩጫ ሚባላት ሮጭም ማለት ማለት ነውና ሩጫውን ካስተውኝ በኋላ ወደ ኳሱ እንድገባ አደረገኝ። ከዛ በኋላ ነው በቃ ወደ ኳሱ የገባሁት እና ምንም ጫና የለም የሱ ብርታት ነው እና ቤተሰቦች ያን ያህል እንደዚህ ምናምን የለም። እሱ ሜዳ ካለ በቃ ልጁም አለች ማለት ማለት ነው። በፊት በቃ ገና ኳስን ጀምር ከልጆች ጋር ብዙ ጊዜያቸው የምናሳልፈው በሜዳ ላይ ነውና ስንጮት ምናም የምናሳልፈውና፣ ኢድ እንደነገ ሆኖ፣ ያው ብዙም እንትን አቲም አይ ልጅ ስለሆንሽ ብዙም ቤተሰብ እንደዚህ ትኩረት ምናምን እንደዚህ ኢማን ኖሮሽ ምናም እንትን አቲም ና ሄዶ ተሰግዶ ተመቶ ምናምን፣ ከዛ በኋላ ቤት ውስጥ ያለው ሴሪሞሪ ምናምን አላከብርም ነበር። በቃ ትምህርት ቤት እረፍት ስለሆኑ ተማሪ የሰፈር ልጆች ምናምን ወጥተን ሜዳ ኳስ እንጮታለን። ሜዳው የሆነ ኮብልስቶን ነው የሆነ መንገድ ነው፣ ሰው ምናምን ያልፍበትና እየተጫወትን በቃ እየተጫወትኩኝ ከወንዶች ጋር በአንግል በበረኛው አጠገብ የሆነ ሴትዮ ታልፋለች። ከዛ እኔና አንድ ልጅ ተቀባብልና ሹት መታ፣ ከዛ ሴትዮዋን መታናት። ያ በዓል የዛን ግዜ ማለትና ትውስቴ በቃ የሱ አረሳውና መተናት ኳሱን በቃ ወሰደችብን እቤት ድረስ ይሄ እሷ ይሄ ወንድ ወንድ ኮንሽ ወይ ማሳውች እቺን ያሬ እቺ ልጅሽን አሳርፊ የተባለችበት እናቴ ትዝ ይለኛል። የግብ ጠባቂ ለመሆን ምንድን ያነሳሳሽ? የም የገባውበት ፕሮጀክት ውስጥ ግብ ጠባቂ አልነበረም። እዛ ፕሮጀክት ውስጥ ደግሞ ሙሉ ነበሩ። ስለዚህ ግዴታ ግብ ጠባቂ ነኝ ግብ ጠባቂ ነኝ ብዬ ነው መግባት ያለብኝ። ና ያው ያለ ምርጫ እዛ ፕሮጀክት ውስጥ ለመግባት ግብ ጠባቂ ነኝ አልኩኝ። ና ገባው ማለት ነው። በረኛ ላይ ያደርገኝ አስቦ እንደነበር ስላወቅኩኝ የሚያዘውን ኳስ ሁላ እንዲ የሸሸው ምናምን ነበር እንትን የምለው ና ያው ፍላጎቱ እንደሌለኝ ምናምን ተረድቶ፣ ግን ደግሞ ምንም አማራጭ ስላልነበረው በሰዓቱ የዛን ቀን የነበረን ልምምድ ሰርተን ከጨረስን በኋላ ጠርቶኝ በግል ያው ያለውን ነገር አስረዳኝ። እንድቸገርለት ምናምን እንትናለኝ እና ደግሞ በዛ ወቅት የነበረውን ውድድር ጥሩ በሆነ አቋሙ አሳለፍኩኝ። ከዛ በኋላ ውድድሩ ካለቀ በኋላ አሰልጣኙ በግል ጠራኝ ና ካለኝ ቁመት አንጻር በሰዓቱም ካሳየሁት ነገር አንጻር ጎል ኪፐር በሆን ሞር ሰክሰስፉል እንደመሆን ነገረኝ። እሺ ውድድሩ በአንድ ቦታ እንደመካሄዱ እንግዲህ ከቤተሰቦቻችሁ ተለይታችሁ ነው የምትገኙት። ስለዚህ ቤተሰቦቻችሁ በያሉበት መልካም በዓል እንድትሏቸው መልካም መልእክታችሁ እንድታስተላልፉ እድሉ ልስጣችሁ። እናቴ በጣም እወድሻለሁ። እድሜ ዘላለምሽን ኑሪ ይልኝ፣ ጤና ሁሉ ነገር ፈጣሪ እንዲሰጥሽ እመኛለሁ። በዓሉ የሰላም የደስታ እንዲሆንልሽ መልካም ምኞቴ ነው። በጣም ነው ወድሽ እናቴ፣ አጎቴ ጀማል ዳውል። በመቀጠል እናቴ አስያ ለና ላያቴ እድጃ ህመዴ በጣም ነው ወዳችሁ፣ ኢድ ሙባረክ። በጣም ለማከብረው ለውዱ ባለቤቴ የሱፍ ከድር ኢድ ሙባረክ እንኳን አደረሰ፣ ለመላ ለቤተሰቦቼና፣ ለመላ ለመላ እስልምና እምነት ተከታዮች በሙሉ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ላለሁ ለመላው እስልምና ተከታይ በሙሉ ለአንድ ሺ አራት መቶ አርባ ስድስተኛው ኢድ አልፈጥር በሰላም አደረሰን። ላለሁ ለመላው ቤተሰቦቼ፣ ለእናቴ፣ ለአባቴ፣ ለሁሉም ለወንድም ለእህቶቼ በጣም ነው መወዳችሁ። እንኳን ያደረሳችሁ ተመልካቾች። ተቀበለ ላሁ ሚና ወሚንኩም